የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን እንዴት አመሻችሁ። አሁን የተከሰትንበት ዋነኛው ምክንያት ሁለት ወሳኝና ዋና ዋና የሆኑ መረጃዎችን ወደ እናንተ ለማድረስ ነው። የመጀመሪያው ከገለቴ ቡርቃ ጋር የተገናኘ ነው። የገለቴ ባለቤት ከሰሞኑ በርካታ ማህበራዊ ሚዲያዎች መነጋገሪያ አድርገውት፣ በዛሬው ዕለት ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ሳይቀር ታላቅ መግለጫ አውጥቶም ብዙሃን ሚዲያዎች ሁሉ ትኩረት አድርገውበት እንደቆዩ ይታወሳል። አሁን ታዲያም ከመሸ በኋላ በፖሊስ ቁጥጥር ስር መዋሉ ነው መረጃዎች የሚያመላክቱት። ለመሆኑ እንዴት ሊሆን ቻለም? በዚህ ጉዳይ የበርካታ ሰዎች ሐሳብ ምን ይመስላል? ነገሩ እንዴት ሊከወን ቻለም? እንዴት በቁጥጥር ስር ሊውል ቻለም? የሚለውን በዝርዝር እንነግራችኋለን። ሁለተኛው መረጃችን ደግሞ ባለፉት ወራት በርካታ ኢትዮጵያን መነጋገሪያ አድርጓት የቆዩት ሞዴል ቀነኒ አዱኛንናም አንዷለም ጎሳን የሚመለከት ነው። አሁን በምሽት የደረሰን መረጃ እንደሚያመላክተው ከሆነ ድምፃዊውን የሚመለከት አዲስ መረጃ ወጥቷል። ይህንንም አስመልክቶ የአንዷለም ጠበቃም በስልክ ምን እንዳለናም ምን አይነት ሐሳቦችን እንደሰጠም እንነግራችኋለን። እስከ መጨረሻው ከኛ ጋር ሆኑም። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መጨረሻው ከኛ ጋር ሁኑ። ነገሩ እጅግ አስገራሚ ሆኖ ሰነባብቷል። በዛሬው እለትም በርካታ ሚስጥሮች፣ በርካታ ያልተነገሩ ጉዳዮች ሲነገሩ አምሽተዋል። ያን ጊዜም 2009 ላይ ለገለቴ ጥሎት ሄደው ብጣቂ ወረቀት አጃኢብ የሚያሰኙ መልእክቶችን የያዘ ነው። ከወረቀቱ ጫፍ ላይ የተቀመጠው እንደ መግቢያም የተመለከትነው መልእክቱም እንዲህ ይላል ይህን ስታነቢ ተረጋግተሽናም አስተውለሽ ይሁን ሁሉም በጊዜው ውብ ይሆናል። የካቲስ 8 2009 ዓ.ም ይላል። ጋድ ኢዝ ላቭ እግዚአብሔር ፍቅር ነው በማለት ወደ ጉዳዩ ለመግባት ይንደረደራል። ሐኒ እንኳን በሰላም ገባሽ መንገድ ጥሩ ነበር። በእርግጥ አሁን ከዓመታት በኋላ ደብዳቤው ሲወጣ ያነበቡት ሰዎች በሙሉም የመሰናበቻ መርዶ ሊናገር ሐኒ ማለቱን ምን ያደርጋል ብለውም እየተቹ ይገኛሉ። ለማንኛውም ሐኒ እንኳን በሰላም መጣሽ መንገድ ጥሩ ነበር ካለ በኋላ ስለ ውድድሩ ምንም አላልኩሽም መረጃው ስለሌለኝ ነው ውድድሩ እንዴት ነበረ በሚል በጥያቄ ምልክት ያስቀምጣል በተረፈ ላሳውቅሽ የምፈልገው ጉዳይ እንደሚከተለው ነው ይሄውም ላልተወሰነ ጊዜ ወደ ጸበል ሄጃለሁ ስለሆነም የምሄድበት ቦታ ስልክም ላይሰራ ይችላል ተሰራልኝ ይደውላለሁ ካልሆነም ግን ምንም አያሳስብሽ ይህንን መንገድ የመረጥኩት ለራሴ የጤንነት ብዬ ነው መረጋጋትም ስለምፈልግ ነው ምክንያቱም ውስጤ ሰላም አይሰማውም ምናልባትም ይህንን ሳደርግ ለውጥ አገኝ ይሆናል ብዬም ስላሰብኩ ነው፣ በሚል በጽሁፉ በኩል ስለ ጉዳዩ ለማስረዳት ይሞክራል። በዚህ ብቻ አላበቃም። ጽሑፉም ይቀጥልናም ይህንን ውሳኔ በመወሰኔ በጣም አዝናለሁ፣ ባይሆን ደስ ይለኝ ነበረ፣ ግን ለሁለታችንም ሰላም ሲባል መሆን አለበት ብዬም አምኛለሁ። ስለዚህ ራስሽን አረጋግተሽ ስራሽን ቀጥይ፣ በቅንፍ ያደርግና ስራሽን ስሪ ሲል ይጽፋል። ምክንያቱም የሰው ልጅ በምድር ላይ የሚኖረው አንድ ጊዜ ብቻ ነው እሱንም በአግባቡ በደስታ በሰላም ብሎም ጥሩና መልካም ነገርን አድርጎ ማለፍ አለበት። ይህንንም ውሳኔ የወሰንኩት ለሁለታችንም ደህንነት ስል ነው። የሚቀጥለው እስከሚሆን ድረስ ግን ሰላሙን ሁሉ እመኝልሻለሁ። ታደለነኝ ቻው። ከስንብቱ ቀጥሎ የሚታይ ፊርማ አስቀምጧል። እንዲህ እንዲህ እየተባለ በርካታ ሀሳቦች እየተነሱበት የቆየው የገለቴ ቡርቃ ጉዳይ ታዲያም በመጨረሻም አሁን ምሽት ላይ በወጡ መረጃዎች እንደተመለከትነው ከሆነም ይህንን ሁሉ በደልና ስቃይ አደረሰብኝ ያለችው የቀድሞ ባለቤቷ በፖሊስ ቁጥጥር ስር መዋሉን ነው መረጃዎች የሚጠቁሙት። ይህንን መረጃ ከጠቁሙት መካከል አንዱ ዛሀበሻ ነው። ሰበር ዜና ይላል። ገለቴ ቡርቃ ዘርፎኛል በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረ መድን በአዲስ አበባ ፖሊስ ቁጥጥር ስር ዋለ በማለት ነው መረጃውን ያካፍለው። ይህንንም አስመልክቶ በርካታ ሰዎች ሀሳባቸውን እየሰጡ ነው። ነገሩ መልካም ነው ከሚሉ ሰዎች ጀምሮ እልል እስከ ማለት የደረሱ ደስታቸውን የገለጹ በርካታ ሰዎችን ተመልክተናል። አሁን ደግሞ አንዷለም ጎሳን የሚመለከተውን አዲሱ የወጣውን ትኩስ መረጃ እንደነገራችሁ፣ እንደምታውቁት ድምፃዊ አንዷለም ጎሳ ከጮኛው ከሞዴል ቀነኒ አዱኛ ሞት ጋር በተገናኘ በእስር ላይ እንደቆየናም ለወራቶችም በዚያው በማረሚያ ቤት መሰነባበቱ የሚታወስ ነው። በተለያዩ ጊዜያት ስለ ቀነኒ በርካታ መረጃዎች ሲወጡ ነበር። ብዙ ሰዎችም ፍትህ ለቀነኒ እያሉም ሲጮሁም ቆይተዋል። ከዚህ አለፍ ብሎም ድምፃዊው በእስር ቤት በቆየባቸው ጊዜያት ውስጥ በርካታ ሀሳቦች ሲሰነዘሩ ነበረ። ድምፃዊው እስካሁን በተደጋጋሚ በፍርድ ቤት የቀረበ ሲሆን ነገር ግን ከዛሬ ነገ ፖሊስ አዲስ መረጃም ይዞ ይመጣል እየተባለ ቢጠበቅም በኋላ ግን ጋዜጠኞች ጭምር በስፍራው ተገኝተው ስለ ጉዳዩ እንዳይዘግቡ በመከልከሉም ከዚያ በኋላም ግልጽ የሆኑ መረጃዎች ግን እየወጡ እንዳልነበር አንዳንድ ሀሳብ ሰጪዎች ይናገራሉም። በተቃራኒው ግን ጋዜጠኞች እንዳይገቡ መደረጋቸው ሐሰተኛ መረጃዎችን ለመከላከል ጥሩ መፍትሄ ነው የሚሉ ሰዎችም ነበሩም። የአንዷለም ጠበቃም በተደጋጋሚ ለፍርድ ቤቱ ባቀረበው ጥያቄም ድምፃዊው ከእጮኛው ሞት ጋር በተገናኘም እሱን ወንጀለኛ ሊያስብል የሚችል ነገር ባለመኖሩ በዋስ እንዲለቀቅናም የዋስ መብቱ እንዲከበርለት በተለያዩ ጊዜያት ጥያቄ ማቅረቡ ይታወሳል። አሁን ታዲያ በዛሬው ዕለት የተሰማው መረጃ ግን ለየት ያለ ነው፣ ብዙዎች ያልጠበቁት ነው። አርቲስት አንዷለም ጎሳ ከእስር ተፈታ የሚል መረጃ ነው። ከአርቲስት አንዷለም ጎሳ ጠበቃ ጋር በስልክ ባድረጉት ንግግርም አርቲስቱ ከእስር የመፈታቱን ዜና እውነት መሆኑን አረጋግጦልኛል በማለት በፌስቡክ ገጹ ላይ ያኖረው የሕግ ጠበቃ የሆነው አበባየሁ ጌታ ይናሮ ነው። አርቲስት አንዷለም ጎሳ ከእስር መፈታቱ ተሰማ በማለት የኔታ ቲዩብ በመረጃው አስቀምጧል። በእጮኛው ሞዴል ቀነኒ አዱኛ ሞት ተጠርጥሮ እስር ቤት የቆየው ድምፃዊ አንዷለም ጎሳ ከእስር ቤት መውጣቱን ተሰምቷል በማለት ይገልጻል። ጉዳዩን በቅርበት ከሚከታተሉት መካከል የሆኑት አበባየ ጌታም ከአርቲስት አንዷለም ጎሳ ጠበቃ ጋር በስልክ አደረኩት ባሉት ንግግርም አርቲስቱ ከእስር መፈታቱን ከጠበቃው ማረጋገጣቸውን በማህበራዊ ሚዲያ ገጻቸው በኩል ባሰፈሩ ጽሁፍ ገልጸዋል። በማለትም ቀደም ብለን የጠቀስናቸውን ጠበቃ አዋቢ አድርጎ ነው የኔታ የዘገበው። በእጮኛው ሞዴል ቀነኒ አዱኛ ሞት ተጠርጥሮ እስር ቤት የቆየው ድምፃዊ አንዷለም ጎሳ ከእስር ቤት መውጣቱ ተሰምቷል በማለት የዘገበው ደግሞ ፋስት መረጃ ነው። የድምፃዊ አንዷለም ጎሳን መፈታት አስመልክቶም ጉዳዩ እንደገና በማህበራዊ ሚዲያዎች ላይ አነጋጋሪ ሆኖ ቀጥሏል። በነገው እለት ምን ይባላል፣ ምን አይነት መረጃዎች ሲወጡ ይሆናል ወደ እናንተ እናደርሳለን። ሰሞኑን የአትሌት ገለቴ ቡርቃን ጉዳይ በተመለከተ ጋዜጣዊ መግለጫ እየሰጠ የሚገኘው የኢትዮጵያ አትሌቲክስ ፌዴሬሽን ከአትሌቷ ጎን እንደሚቆም በዚህ ጋዜጣዊ መግለጫ ላይ አስነብቧል። ኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት አትሌት ኮማንደር ስለሽስን ሁላችንም ከገለቴ ጎንነን፣ ሚዲያ ያላወቃቸው ሌሎች ገለቴዎችም አሉ እነሱን ለመታደግም ፌዴሬሽኑ ስራዎችን ይሰራል ሲሉ መናገራቸው ነው የተዘገበው። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝደንት አትሌት መሰረት ደፋር በበኩሏ ደግሞ አትሌት ገለቴን በቅርብ ስለማውቃት ገለቴ ላይ በደረሰባት በደል እጅግ አዘኛለሁ ብላለች። መንግስት ፍትህ እንደሚሰጣት ከመጠየቅ ባሻገር እኛም የበኩላችንን እንወጣለን ስትልም ነው የጨመረችው። እዚህ ኃላፊነት ላይ የመጣሁት ሴት አትሌቶች ላይ የሚደርሰውን ጥቃትና በደል እንደሚቆም ለመስራት ነው ስትልም ነው የተደመጠችው። የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባልና የኮሚሽን ንዑስ ኮሚቴ ሰብሳቢ አቶ ቢንያም ሩጽ ሚዲያዎች ከስቱዲዮ ወጥተው ስራቸውን ቢሰሩ ኖሮ እንዲህ ያሉ ነገሮች አይፈጠሩም ነበር አትሌቶች በስነ ልቦና ስልጠና ላይ ሲጠሩ የሚገኙ ጥቂቶች ናቸው፣ በማለትም ነው የተናገረው። ገለቴ ቡርቃን በሚመለከት እንግዲህ እንዲህ እንዲህ እየተባለ በርካታ ሐሳቦች ሲነሱ ቆይተዋል። በኢትዮጵያ ቁጥራቸው ቀላል የማይባል ሴት አትሌቶች ከልምምድ ጀምሮ እስከ ውድድር የሚያልፉት ፈተና እጅግ ከባድ እንደሆነ የአትሌቶች ማህበር ምክትል ፕሬዝደንት አትሌት በላይነሽ ኦልጅራም ተናግራለች። የገጠማትን ችግር ወደ ሚዲያ መታ ያስረዳቸው ገለቴም እሷ ዋጋ በትከፍልም በችግር ውስጥ ለሚገኙ በርካታ ንስቶችም ብቻ ሳይሆን ለታፈኑ ወንዶችም ጭምር ድምጽ መሆን ይችላለች ስትል ተናግራለች። በዛሬው ዕለት በተሰጠው ጋዜጣዊ መግለጫ ላይ ከተነገሩ ንግግሮች መካከል ዶክተር አያሌው ጥላሁን ያሉትንም ጭምር እንንገራችሁ። ዛሬ ለኔ የሀዘን ቀኔ ነው ያሉት የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የህክምና ባለሙያ አያሌው ጥላሁን የገለቴ ቡርቃን ችግር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 ድምፃዊው ከእስር መለቀቁን የሚያመላክቱ መረጃዎችን ሰብሰብ አድርገን እንዲያቀርብ ነው። በሚቀጥለው በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ለሁላችን።